ቻችን እንደምን አላችሁ? እንግዲህ ከምንጠቀምበት ውሃ ሰማንያ ፐርሰንቱ ወደ ፍሳሽነት እንደሚቀየር ምን ያህሎቻችን እናውቃለን? እንግዲህ በከተማችን አዲስ አበባም የአዲስ አበባ ውሃና ፍሳሽ ባለስልጣን ይህንኑ ታሳቢ በማድረግ ፍሳሽን የማስወገድ ተግባሩን ይዘውረዋል። በተለይ ደግሞ ፍሳሽን በመስመርና በተሽከርካሪ ያስወግዳል። ታዲያ ዛሬ ትኩረታችንን የምናደርገው በተሽከርካሪ እንዴት ፍሳሽ ይወገዳል የሚለው ሀሳብ ላይ ነው የሚሆነው ተገልግ ድንጋዮች በሚቀርቧቸው የተለያዩ ቅርንጫፎች እየሄዱ ምዝገባ ያደርጋሉ ከዛም ፍሳሹ ይወገድላቸዋል ስለዚህ ዛሬ እኛ ጉለሌ ቅርንጫፍ ጽህፈት ቤት ተገኝተናል ምን ይመስላል አጠቃላይ ሂደቱ የሚለውን ወደ እናንተ እያደረስን አብረን ቆይታ እናደርጋለን እናንተም ቆይታችሁን ከኛ ጋር አድርጉ ተከተሉኝ ቤት አባት ምን እንርዳውት? ሽንት ቤት መኖሪያ ቤት ነው። አንድ ሺህ ሰባት መቶ ስልሳ ብር ነው ዋጋው። እሺ ስምዎትን ይንገሩን። ሰይፈ ገብረ ጻድቅ። ሰይፈማ ገብረ ጻድቅ። ዝችጋ ከአሻራዎ ጋር ይክፈሉ። ደህና ነው። ትግስት እባላለሁ ከአዲስ ሚዲያ ነው የመጣሁት። እርስዎ ስም ማን ይባላሉ? ከየት አካባቢ ነው የመጡት? ምንድን ነው ሊገለገሉ የመጡት ዛሬ እዚህ የተገኙት? መልካም። እንግዲህ የእኛም ዛሬ ይዘን የመጣ ነው ርዕሰ ጉዳይ ከዚሁ ጋር የሚዛመድ ነው። ምን ይመስላል አጠቃላይ የአዲስ አበባ ዋና ፍሳሽ ባለስልጣን ፍሳሽን በተሽከርካሪ በምን አይነት መንገድ ያስወግዳል የሚለውን ልንቃኝ ነው፣ እና ጥሩ አጋጣሚ ነው ብዬ አስባለሁ። እስቲ ሁልጊዜ ነው እዚህ የሚገለገሉት? ከስድስት ወር በፊት መጥቻለሁ በየጊዜው እዚሁ ነው የሚገለገሉት። እንዴት ነው እስቲ አገልግሎት አሰጣጣቸውን ትንሽ አጫውቱን። አገልግሎት አሰጣጣቸው እንግዲህ አሁን ለውጥ አለው ከበፊቱ ሙሉ ተሻሽሏል። ስንት ቀን? አስራ አምስት ቀን ነው የሚቀጥሩት በፊት። አሁን ስንት ቀን ቀጠሩት? ዛሬ ቀን ሁለት ቀን ነው የተቀጠሩት። መልካም ከሁለት ቀን በኋላ እኛም ምን ይመስላል አጠቃላይ ሂደቱ የሚለውን ልንቃኝ እርስዎ ጋር እንገኛለን። እናመሰግናለን ሰላም አቶ አለን አለን ስራ እንዴት ነው? ፍሳሽ በተሽከርካሪ ለማስወገድ ከአንድ ደንበኛ ምን ይጠበቃል የሚለውን ሀሳብ ትንሽ አጋራኝ። ደንበኞች ወደ እኛ ሲመጡ ብዙ ምንም እንጠይቀው ነገር የለም። ያው ገንዘብ ይዘው የመጀመሪያ ለሚፈልጉትን ያልጉዞ መጠን የሚመጠን ገንዘብ ይዘው ይመጣሉ። ለአንድ ጉዞ 1760 ብር እናስከፍላለን። የአገልግሎት ክፍያ ብቻ ነው የምንጠይቀው። ከዛ ግን ያው የመጀመሪያ እንደመጡ የሚያገኙት የደንበኛ ጉዳይ ተቀባዩን ያገኛሉ። እሷን ካገኙ በኋላ ያለውን አድራሻቸውን፣ መኖሪያውን፣ ስልክና የመሳሰሉትን ነገር ለእነሱ የምናገኝበት ምሁርታ ሁሉ ማስረጃውን በደንብ ይነግሩናል። እነሱም ከተቀበለም በኋላ ወደ ገንዘብ ከፋይ የተለካቸዋለች ገንዘቡን ከከፈሉ በኋላ ቀጥታ ያው ቀጠሮ ይሰጣቸዋል ማለት ነው። ቀጠሮ ሁለት ቀንም ሶስት ቀንም ካለ እንደየወረፋነቱ፣ እንደየብዛቱ አድርገን ስለምንሰጣለን እንደ ቅደም ተከተል። ስለዚህ ይህን አገልግሎት ነው ደንበኛው ከኛ ጋር ያለው ነገር ማለት ነው። እንደው አገልግሎት አሰጣጣችሁን ከጊዜ ወደ ጊዜ የተሻለ ለማድረግ ለማዘመን ምን አይነት ስራዎች እየተከናወኑ ነው በእናንተ ቅርንጫፍ ጽሕፈት ቤት? ዋና ፍሳሽ ያው ለደንበኞች እርካታ ለማምጣት ያው ከየዕለት በዕለት ወደ ተሻሻለ ስራ ለማምጣት እየሰራ ያለው ነገር አለ። አሁን በተለይ ከወረቀት የጸዳ ስራዎችን እና በኤሌክትሮኒክስ የሚሰሩ ስራዎችን እየሰራን ያለ ነው። አግሬሱ የሚባል ሲስተም አለን። ስለዚህ ይሄ አግሬሲቭ ሲስተም የወረቀት ንክኪ የሚቀርበት ስለሆነ እሱ በተሻለ ሁኔታ አስቀጥለን ነዋሪው ደግሞ በተሻለ ደግሞ ወደፊት ደግሞ ቤቱ መሆኑ የሚከፍልበት መንገድ የእኛን አድራሻውን ምኑን ካገኘ በኋላ ክፍያ ከፍሎ ወደፊት ደግሞ የተለየ አገልግሎት እንዲያገኝ ነው። ለምን አብዛኛውን ሕዝብ በመመላለስ የሚፈጀው ጊዜ ስለሆነ፣ አይተሽ እንደሆነ አንድ ቢሮ ሄደን ሁሉንም አገልግሎት ለማግኘት ሰው በአካል መሄድ አለበት ግን በአካል ሳይሄድ አገልግሎቱን የእዛው ቤት ሆኖ ማግኘት የሚችልበትን ደረጃ ላይ ወደፊት ይፈጸማል ብለን እናስባለን። ለምን አሁን ክፍያዎች የውሃ ክፍያ፣ የመሳሰሉትን በባንክ እያስከፈልን ነው። ስለዚህ ሞባይል ባንኪንግ ባሉት ነገሮች ላይ እየተከፈለ ስለሆነ የፍሳሹንም በዛ ሲስተም አድርገን ደንበኛው ቤት ሆኖ ከፍሎ የእኛን አገልግሎት የሚያገኝ ስለዚህ ወደፊት ይሄ እንደው ቀደም ሲል የቀጠሮ ቀን ይሰጣቸዋል። መጥተው አንድ ተገልጋይ ፍሳሽ በተሽከርካሪ ይወገድልኝ ሲል እዚህ ይመጣል። ከዛም ፕሮሰሱ ከተካሄደ በኋላ ቀጠሮ ይሰጠዋል የሚል ነገር ተነስቷል። ቀደም ሲል ያነጋገርኳቸውም ደንበኛ ሁለት ቀን ተቀጠር ያለው የሚል ነገር አንስተዋል። እዚህ ፕሮሰሱ ካለቀ በኋላ አንድ ደንበኛ መጥቶ ቀጠሮ ይሰጠዋል እና እንደው በእለቱ ማንሳት ያልተቻለው በእለቱ ማስተናገድ ያልተቻለው ለምንድን ነው? የአብዛኛውን የጉለሌ ቅርንጫፍ ደንበኞች ፍሳሽ በተሽከርካሪ የሚጠቀሙ ናቸው ለምን? በየኛ የፍሳሽ ኔትወርካችን የመስመር ዝርጋታው ብዙ አልተዳረሰም እና እንደኛ ቅርንጫፍ ያው አብዛኛው ደንበኞቻችን የፍሳሽ በተሽከርካሪ ተጠቃሚ ስለሆኑ በዛ ምክንያት አንዳንዴ ወረፎች ከፍ ይላሉ እና በእንደዚህ ነው። አሁኗን ደግሞ ከዚህ በፊትም የኮሪደር ስራዎች ስለነበሩን አብዛኛውን ወደ ኮሪደር ላይ ስራም ስለነበረ በዛ በዛ ምክንያት ነው። ግን በጣም ተቸግረው ጤና ጣቢያ ለህዝቡ አደጋ ነው ለጤና አደጋ ነው የሚል የሞላባቸው ሰዎች ካሉ ግን ቅድሚያ እንሰጣለን። አቶ ዳዊት ያለውን አጠቃላይ የፍሳሽ በተሽከርካሪ የማስወገድ ሂደት እንቃኛለን። አንድ ተገልጋይ ቀጥረናል፣ ከሁለት ቀን በኋላ ቀጠሮ ተሰጥቷቸዋል። እሳቸው ጋር ሄደን ሂደቱ ምን ይመስላል የሚለውን ልንቃኝ ማለት ነው። ስለዚህ እናንተም ያለውን ነገር አዘጋጅታችሁ እንደምጠብቁን ተስፋ አደርጋለሁ። እንግዲህ ያው እኛም በቀጠሯችን እንገኛለን። ተመልካቾቻችን ዛሬ ፍሳሽ በተሽከርካሪ እንዴት ይወገዳል የሚለውን ልንቃኝ ወደ አቶ ሰይፊያ ቤት ልንሄድ ነው። ከሁለት ቀን በኋላ ተቀጠር ያለው ብለው ከሁለት ቀን በኋላ ተገኝተናልኛ። እንደው ዛሬ ያው ወደ ስራው ከመግባታችሁ በፊት ምንድን ነው የምታደርጉት? በተለይ ተገልጋይ እዚህ መጥቶ አዲስ አበባ ዋና ፍሳሽ ጉለሌ ቅርንጫፍም የተለያዩ ቅርንጫፎችን ይመዘገባል። አንተ የጉለሌ ቅርንጫፍ ላይ ነው እና የምትሰራው፣ ተገልጋይ ከተመዘገበ በኋላ እንዴት ነው ወደ እናንተ የሚደርሰው የሚለውን ነገር እስቲ ሂደቱን አጠቃላይ አንሳልኝ የከስተመሩ ፕሪንት ያደረጉና ስምሪቶች ለኛ ይሰጡናል ማታ እንወስዳለን ማታ ነው የምትወስዱት ስምሪት ከሰዓት ከዘጠኝ ሰዓት በኋላ እንወስዳለን ለዛሬ ስምሪት ለዛሬ ስምሪት እንደ ትናንት ማታ ነው የምትወስዱት ትናንትና ከዘጠኝ ሰዓት በኋላ ከአስር ሰዓት በኋላ እንወስዳለን እሱን ከወሰዱን በኋላ ጠዋት ከማደሪያ ቦታ 12 ሰዓት ስንወጣ የመጀመሪያው ፍራ 12 ሰዓት ነው ከግቢ የሚወጣው 12 ሰዓት ላይ ስንወጣ ወደ ከስተመር በከስተመሩ ላይ በተሰጠን ስልክ ወደ ከስተመሩ ስልክ እንደውላለን። ወደ ከስተመሩ ስልክ ስንደውል እየመጣን ነው፣ ቦታውን ለመኪና ማቆሚያ ዝግጁ አድርጉልን፣ ውሃና ደረሰኝ አዘጋጁልን ብለን መልእክት እናስተላልፋለን። እንግዲህ በዚህ መንገድ ስምሪት ተወስዱና ወደ ተገልጋዩ ጋር በቀጠሮ ቀን ትሄዳላችሁና እንደው በዚህ በጉዞ ወቅት የሚገጥማችሁ ቻሌንጆች አሁን የምንሰማቸው ነገሮች አሉ አንዳንድ ነዋሪ እኔ የምሰማቸው ነገሮች አሉና እስቲ ስለ እሱ ትንሽ አጫውተኝ ያው በየመንደሩ በምትሄጂ ሰዓት አንደኛ መኪና መንገድ ዘግቶ ይቆምብሻል መኪና ያው መኪና እስከሚነሳ ድረስ ቆመሽ የምትጠብቂበት ሰዓት የምታሳልፊበት ሰዓት አለ እንደገና ደግሞ ሰው ከቤቱ ከመንገዱ ከአጥሩ ውጪ ቆርቆሮ አስረዝሞ በሚሰራበት ሰዓት መንገድ አትክልት በሚተክልበት ሰዓት የመኪኖቹ አደጋ ከፍተኛ ነው አንደኛ ትልቅ መኪና ነው አራት ሜትር መንገድ ነው የሚያስገባው ሰውዬው በመንገዱ ጥበት መኪናው ይጎዳል። እንደገና ደግሞ በጣም ብዙ ወጪ ወጣበት መኪና ነው። ምቾት የሚፈልግ ቦታ ነው መስራት ያለበት። አንዳንዴ አንዳንዴ ድንጋይ ይዘጉብናል። ከመኪና ከአጥራቸው ውጪ ከቤታቸው ውጪ ብዙ አላስፈላጊ ነገር በማስቀመጥ እሱን በሚሸሽ ሰዓት ጎማው ላይ አደጋ ይደርሳል። መኪናቸው ቦዲያቸው ላይ አደጋ ይደርሳል። እንደገና ደግሞ ኤሌክትሪክ በሚወርድ አለ ቴሌ በብዛት ቴሌ ኮሙኒኬሽን በጣም በየመንደሩ ሄጂ በጣም ዝቅ ያለ ነው። እሱን በእንጨት ረዳቶቹ አንስተው እንደገና አንዱን አንስተሽ ከፍ ስቲ፣ ሌላ እንደገና እንጨት አንስተሽ፣ እሱ በጣም በስራው ላይ ትልቅ ጫና ነው የሚፈጥረው። እንደው በእንደዚህ አይነት አጋጣሚ ችግር ገጥሟችሁ ስራው ባይሰራ ራሱ ያው ህብረተሰቡ እናንተ ላይ ነው ቅሬታ የሚያነሳው መልሶ። እና ምን አይነት መልእክት ታስተላልፋለህ እንደው በትግስት ከመጠበቅ አንጻ ያው ህብረተሰቡ ያው መልመድ ያለብን ምንድን ነው? ከኔ ከኔ ከሹፍርና አንጻር አንደኛ ስልክ ተደውሎ ስትሄጂ አንደኛ ለመኪናው ምቹ ቦታ አመቻችቶልሽ ቢጠብቅሽ መኪናውን ቢያስነሳልን። መኪናው ለምሳሌ ሄደሽ እዛ ቦታ ደርሰሽ ትልቅ መኪና ያስገባል ብለው ትልቅ ቦታ አናስ አያስገባም መኪናውን መኪናው ሞክረሽ ወይ አጥር ምገጭበት ሰዓት አለ ወይ የሰው ቤት ጣራ የምገጭበት ሰዓት አለ እሱን ላለመብጨት አደጋ ላለማድረስ በምትመለሽበት ሰዓት ህብረተሰቡ በጣም በቃ ያው ብዙ እላፊ ነገር የሚናገርሻለ። ገብቶሻል። ያው እናንተ ሳንቲም ለምዳችሁ ነው እናንተ አውቃችሁ በፍላጎት ለመስራት ስለማፈልጉ ነው ምናምን ይልሻል። ያው እኛ ደግሞ የግድ ኃላፊነት ህብረተሰብ አገልጋሊ እስከሆንን ድረስ ህብረተሰብን ብናገለግል የግድ የመንግስት መኪናና ለሌላውም ህብረተሰብ ቀጣይ አገልግሎት እንዲሰጥ መኪናው ከአደጋ የጸዳ ስራ መስራት አለብሽ። ቢያንስ የመንግስት መኪና ተቀብለሽ ወደ ስራ ስትሄጂ ሌላ ሌላ አካል ላይ አደጋ ድረስ መሄድ እንደሌለብሽ ነው፣ እኔ የማምኑ በራሴ ኳና ፍሳሽ። አዎ ደርሳቸዋል ነው ወደዚህ ገባ በሉ። እንዴት ኖት? ሰላም ኖት? አቶ ዘስ ሰይፈ እንዴት ነው? ዛሬ እንግዲህ ቀኑ ደርሶ ተገናኝተናል ከሁለት ቀን በኋላ ብለው ነበር፣ እዚህ ተገኝተናል። ተገኝተናልና እንደው ዝግጁ ኖት? አዘጋጅተዋል ሁሉንም ነገር፣ ውሃስ፣ የሚሟላውን ነገር እየነገረኝ ነበር ሹፌሩና፣ ውሃም ማቀርብ ይኖራል አንዳንዴ የሚል ሚል ነገር አለና እናንተ ጋር እንዴት ነው ዝግጁ ነው? ያው ባዶ መሆኑን ኑ ጠጋ በሉና፣ ይሄኛው ባዶ ነው። ይሄው እዛ ሲሞላ፣ ያ እዛ ላይ ይመጣል። ይሄኛው ባዶ ነው። ይሄ ባዶ ነው። እዛ ይመጣል፣ እዛ ይመጣል። ይሄው ባዶ ነው። እሺ ሰለሞን፣ እንግዲህ ስራ ቦታው ላይ ተገኝተናል። ወደ ስራ ቦታው ከደረሳችሁ በኋላ ሲደቱ ምንድነው? ቦታው ላይ ከደረስን በኋላ ሆዝን ዘረጋለን። ሆዝ ከዘረጋም በኋላ ደረሰኝ እንቀበላለን። ከደረሰኝ ከተቀበልን በኋላ አዎ፣ ደረሰኝ ከተቀበልን በኋላ ከስተመሩን ጠርተን መኪናው ባዶ መሆኑን እናሳያለን። ምንድነው እሱ ዓላማው ባዶ መሆኑ ባዶ መሆኑ አንደኛ፣ ያው ከመስሪያ ቤት ስመጪ ሽንት ቤቱ ሳይዙ ስለማይታወቅ ባዶ መሆኑን ታሳያለች። መኪናው እስከሚችል ድረስ ትጭኝላችኋለሽ። ከዛ መሙላቱን ካረጋገጥን በኋላ ካለቀ አለቀላቸው። ብዙ ጊዜ የሚያልቅ ሽንት ቤት ነው ያልቃል። ግን አንድ አንዴ ኤክሰስ ሲሆንና ትልቅ ሽንት ቤት ሲሆን ለያልቅ ስለሚችል ከሰዎቹ ጋር ጭቅጭቅ ከመግባት ሽባቢ ከሰዎች የሚመጣውን ጭቅጭቅ ለመቀነስ ለመቀነስ እናሳያላችሁ መኪናው ባዶ መሆኑን አሁን እንዳሳየናችሁ እናሳያለን። መልካም እንግዲህ፣ ያው የተለያዩ ነገሮች እንደሚገጥሟችሁ እኔም ያው አንድ ነዋሪ ነኝና አውቀዋለሁ። እንደው ለማህበረሰቡ በዚሁ አጋጣሚ በስራ ላይ የሚገጥሟችሁ ተግዳሮቶች በተለይ ሲነሳ ፍሳሹ የሚያጋጥሟችሁ ነገር ሽንት ቤቱ ሲነሳ በ ወቅቱ በዛ ስንደርስ አንደኛ ሀይላንድ ይጨምሩበታል። ትላልቅ ሀይላንድ ከትላልቅ ሀይላንድ ልብስ ይጨምሩበታል። ብርድ ልብስ ያገኘሁበት ጊዜ አለ። የበቆዳ ዳይፐር፣ ሞዴስ። መኪናው የሚያነሳው ሲስተሙ የተሰራው ያው ፍሳሹን ነው የሚያነሳው። አንደኛ ባድ ነገር ከሳበ መኪናው ወደ ውስጥ አያስገባም። ወደ ውስጥ ካስገባ ደግሞ ፓምፑ የመበላሸት አደጋ ያመጣል። ደረቅ ቆሻሻን የመቀላቀል አዝማሚያዎች አሉ ማህበረሰቡ ጋር አዎ፣ ደረቅ ቆሻሻ የመጨመር ብዙ ነገር ታገኛለሽ። እና ያ ያንን ነገር ቢያስቀረው መኪናው አንደኛ ብዙ አመት አገልግሎት ይሰጣል። ቢያንስ ለአንድ ሰው ስላለ ህብረተሰብ ስለተገዛ ብዙ ወጪ ወጥቶበት፣ በመንግስት ደረጃ ብዙ ወጪ ወጥቶበት እስከመጣ ድረስ ያው የተቀበልሽው ነገር ደግሞ በአግባቡ ለብዙ ሰው እንዲያገለግል፣ ብዙ አመት እድሜ እንዲኖረው ህብረተሰቡ ያንን ቢረዳልሽ ያ አስተውጽ ይኖራል። እንደው ትንሽ እዚሁ ጋር ስላሉት ነገሮች ትንሽ እስቲ አስረዳኝ ምንድን ናቸው እነዚህ የሚለውን ነገር። ይሄ አሁን አንዱ ሜት አንዱ ሆስ ሦስት ሜትር ነው። እነዚህ አሁን ቀለበት ቀለበቶቹ ቆሻሻ፣ ከዛ አልፎ እንኳን ቢመጣ እዚህ ጋር የሚነክሰው ነው። ወደዛ ካለፈ ከባድ ችግር ነው። ወደ መኪናው ካለፈ ቅድሚያ እዚህ ጋር የሚይዘው ነገር አለ። ይሄ አሁን ሲመጣ እዚህ ጋር ከያዘብሽ እዚህ ጋር የምፈትሽበት እሱ ጋር ተፈቶ ይሄ ተፈቶ ቆሻሻ ካለ ያወጣሉ። አሁንም ቆሻሻ ይዞባቸው ነው የሚታገደው። ሁለተኛዋ መጥፊያ ነች። ስበን ስንጨርስ ይሄ ይሄ ወደ እዛ ማስወገጃ ቦታ በዚህ ነው የሚገፋው። ስለዚህ በዚህ መልክ ነው ርዝመቱ የሚቀጣጥሉትም ነገር እንደ ርዝመቱ ይለያያል። መኪናው ያለው አሁን 42 ሜትር ነው። 39 ሜትር አለን። አንዱ ወደ ጉርጓድ የሚገባ ነው። አንዱ ጉርጓድ 3 ሜትር ነው። አንዱ አንዱ ሆዝ 3 ሜትር ጉርጓድ የሚገባ ነው። 39 ሜትር ሲቀጥ 42 ሜትር ካርባው ሁለት ሜትር በላይ የለንም። የሚረዝም ከሆነ ላትደርሱት። እዚህ ደርሰን ከአርባ ሁለት ሜትር በላይ ከሆነ ምን ታደርጊዋለሽ? ያንን ህብረተሰቡ አይገነዘብም። አይገነዘብ ከአርባ ሁለት ሜትር ይሆናል። ከዚህ ተነስተሽ ስትሄጂ ሰው ህብረተሰቡ ላለመስራት ፈልጋችሁ ነው፣ ሳንቲም ለምዳችሁ ነው። ምን ትክክለኛውን መረጃ ይዞ ቢመጣ ትክክለኛ መረጃውን ይዞ ተመልካቾቻችን እንግዲህ ፍሳሽን በተሽከርካሪ የማንሳት ሂደት ምን ይመስላል የሚለውን ስንቃኝ ቆይተናል። ቀደም ሲልም እንግዲህ የተለያዩ መልእክቶች ሲተላለፉ ነበር። በተለይ ለባለሙያዎች ትብብር ከማድረግ አንጻር ከህብረተሰቡ ብዙ ይጠበቃልና ይህንኑ ተግባራዊ እንደሚደረግ ወደፊትም ተስፋ እናደርጋለን። የዛሬው ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌላ ርዕስ ነው የምንገናኘው። እስከዛው መልካም ሳምንት